አዳዲስ ነገሮች ስለ ማንቸስተር ዩናይትድ። ዩናይትድ ማርከስ ራሽፎርድን የሚወስድለት ክለብ ሊያገኝ ይመስላል። ዩናይትድ ማርከስ ራሽፎርድን ሊገላገለው ነው። ማንቸስተር ዩናይትድ ብሪያን ኤምቤሞን በእጁ ለማስገባት የሚፈለግበትን ወይም በብሬንትፎርድ የተጠየቀውን ሊያደርግ ነው። ከማንቸስተር ዩናይትድ ይወጣሉ ስለሚባሉ ተጫዋቾች ምን አዳዲስ መረጃዎች እየወጡ ነው? እንዲሁም ሊቨርፑል ወሳኝ ተጫዋቹን ሊሸጥ ዋጋ ቆርጧል እነዚህንና ሌሎች መረጃዎችን እያነሳን እየተወሰኑ ደቂቃዎችን ከእናንተ ጋር ቆይታ እናደርጋለን ሰላም ጤና ይስጥልን የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን መልካሙን ሁሉ ለእናንተ እንመኛለን ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት የደውል ምልክቱን ተጫኑት ሊንኩን ለሌሎች አጋ ጋሩና እንብዛ የምንሰራው ፕሮግራምም ብዙ ሰዎች ጋር መድረስ እንዲችል አግዞን እንላለን። በዚህ መንገድ ለደገፋችሁን በሙሉ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ሊቨርፑል በመግዛት እየተሳካለት በመሸጥም ውጤታማ እየሆነ ነው። እሱ ማሰናበት የሚፈልጋቸው ተጫዋቾች በሌሎች በጣም ይፈልጋሉ። የሚጠራባቸው ዋጋም ውድ ነው። አንዳንዶቹን አልሸጥም ይላል ኮራ ጀነን ብሎ ሊቨርፑል። ሌሎቹን ደግሞ በዚህ ዋጋ የምትገዙኝ ከሆነ ልትወስዷቸው ትችላላችሁ ብሎ ዋጋን ይጠራል። ዳርዊን ኑኔዥ፣ ሉዊዝ ዲያዝ፣ ዲየጎ ዦታ፣ ጋክፖ ምናልባት ከሊቨርፑል ጋር በሚቀጥለው የውድድር ዓመት ላናያቸው ከምንችላቸው ተጫዋቾች መካከል ይጠቀሳሉ። አሁን አመሻሽ ላይ ግን ስለ ሊቨርፑል ከተሰሙት መረጃዎች መካከል አንደኛው ሊቨርፑል ሃርቬይ ኤልዮትን መውሰድ ለሚፈልጉ ክለቦች ሊቨርፑል እዚህ ላይ ጥንቃቄ አድርገዋል። የመጀመሪያ ምርጫዬ ከፕሪምየር ሊጉ ውጭ ላሉ ክለቦች ተጫዋቹን መሸጥ ነው ይላል። ይሄ ጥንቃቄ አንድ ነው። ሁለተኛው ጥንቃቄ ሃርቬይ ኤሊዮትን የሚወስድ ከፕሪምየር ሊጉ ውጭ ያለ ክለብ ደግሞ በቻምፒዮንስ ሊግ የሚወዳደር ቢሆን በጣም ደስ ይለኛል ይላል ሊቨርፑል። አንድ ሻጭ ክለብ ተጫዋቹ የሚቀላቀልበትን ክለብ አዲሱን የልጁን ክለብ እንዲህ ባለ መንገድ በጥንቃቄ የሚመርጠው ለምንድን ነው? ሊሸጠው አይደለ ወይ? ሊለያዩ አይደለ ወይ? እየተለያዩ አይመስልም። እያዋሰ ነው የሚመስለው። ሊቨርፑል ግን ዋጋ ቆርጦ ይህን ልጅ መውሰድ የምትፈልጉ እያለ በተመሳሳይ ደግሞ ከልጁ አዲስ ክለብ ጋራ ሪኳየርመንቶችን ያስቀምጣል፣ ቅድመ ሁኔታዎችን ያስቀምጣል። ከፕሪሚየር ሊግ ውጭ ቢሆን ቻምፒዮንስ ሊግ ላይ ያለ ቢሆን ይላል። ይሄንን ያለበትን ምክንያት በዝርዝር ለማስረዳት እንሞክራለን። ሊቨርፑል ዋጋ ሲጠራ ለሃርቬ ኤሊዮት ያለውን ከመንገራችን በፊት ይህ ተጫዋች በቅርቡ ተደርጎ የነበረውን የሃያ አንድ ዓመት በታች የብሔራዊ ቡድኖች ውድድር እንግሊዝ ጀርመንን አሸንፋ ዋንጫ አሸንፋለች። ያንን ውድድር በኮከብ ተጫዋችነት ያጠናቀቀ ነው ሃርቬ ኤሊዮት። ይሄንን ተጫዋች በተመለከተ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በሊቨርፑል ቆይታህ ምን ይጸጽትሃል? ምን ይቆጭሃል ያላችሁኝ እንደሆነ ሃርቬ ኤሊዮትን በተመለከተ ያደረግኳቸው ነገሮች በጸጸት የማስታውሳቸው ነው ብለዋል። ይህ ልጅ አቅሙ ትልቅ ነው። ይህ ልጅ በጣም በጣም በጣም ምርጥ ተጫዋች ነው። ነገር ግን ለምን እንደሆነ ለራሴም በማይገባኝ ምክንያት ተደጋጋሚ የመጫወትን እድል አልሰጠሁትምና ይቆጨኛል። ስለማይገባው አይደለም እድሉን ያከለከልኩት አሁንም ድረስ አይገባኝም። ለምንድን ነው የምሰጠው ጥቂት የመጫወቻ እድል በደንብ ነው የሚጠቀምበት፣ የሚያሳምን እንቅስቃሴ ነው የሚያሳየው። ስለዚህ አሳማኝ እንቅስቃሴውን ተከትሎ ለምን ተደጋጋሚ የመጫወት እድል፣ በዛ ያለ የመሰለፍ እድል አልሰጠሁትም፣ አላውቅም። ለዚህ ነው የሚቆጨኝ፣ ለዚህ ነው የሚጸጽተኝ እንደውም ይሉና፣ የርገን ክሎብ የበደልኩት ያህልም ይሰማኛል ብለዋል። እና ቅድም እንዳልናችሁ የእርገን ክሎፕ ከሚሰማቸው የቁጭት ስሜት በኋላ የእርገን ክሎፕ ወጥተው አርነስሎት ሊቨርፑልን ይዘው አሁንም ሊቨርፑል ይህንን ተጫዋች በአግባቡ አልተጠቀመበትም። የሚገባውን ያህል የመጫወት እድል አልተሰጠውም። ለምሳሌ በ2024 25 የውድድር ዓመት ሊቨርፑል ሻምፒዮን ሲሆን ሃርቬ ኤሊዮት በሊቨርፑል ማሊያ የመጀመሪያ ተሰላፊ ሆኖ ወደ ሜዳ የገባው በሁለት ጨዋታዎች ብቻ ነው። ያንን ሁለት ጨዋታም የመጀመሪያ ተሰላፊ ሆኖ የገባው ሊቨርፑል በሂሳብ ስሌት የፕሪምየር ሊጉን ዋንጫ ማሸነፉን ካረጋገ በኋላ ነው እና የሀርቬ ኤሊዮት መገፋት በግልጽ የሚታይ ማንም ቢሆን ፊል የሚያደርገው ይመስለኛል። ሃርቬ ሊያወት በሊቨርፑል ሁለት የመጫወት እድል ብቻ እየተሰጠው የእንግሊዝ ብሔራዊ ቡድን የ21 ዓመት በታች ብሎ ሲጠሩት እዛ ደግሞ ሄዶ የቶርናመንቱ ኮከብ ተጫዋች ተብሎ ሲመረጥ የእርገን ክሎፕ ያሉት ምን ያህል ልክ እንደሆነ ሊቨርፑል በልጁ አሁንም የማይጠቀምበት ከሆነ በልጁ መንገድ ላይ መቆም የለበትም። ልጁ መጫወት ይፈልጋል። በትልልቅ ውድድሮች ላይ መሳተፍ ይፈልጋል። ይህንን በትልልቅ ውድድሮች ላይ የመሳተፍን እድል ወደሚሰጠው ክለብ ይሄድ ዘንድ ነው ሊቨርፑል ዛሬ ማምሻው ላይ እንደሰማነው ዋጋ የቆረጠው የዋጋ አቆራረጡ ትንሽ ለየት ያለና ያልተለመደ የሚመስል ነገር አለ። አርባ ሚሊዮን ፓውንድ ሃርቬ ኤልዮትን መውሰድ ለሚፈልጉ ክለቦች ሊቨርፑል የጠራው የመጀመሪያ ዋጋ ነው። አርባ ሚሊዮን ፓውንድ ብሎ ሲል ልጁን መልሼ የመግዛት እድል የሚኖረኝ ከሆነ ይልና ሊቨርፑል ለዋጋው ተቀጽላ ያስቀምጣል። በ40 ሚሊዮን ፓውንድ እሸጥላችኋለሁ የምሸጥላችሁ ግን ልጁን መልሶ የመግዛት መብት የማገኝ ከሆነ ነው። ልጁን ሃርቪ ኤልየትን መልሸ የመግዛት መብት የማላገኝ ከሆነ ብሎ ደግሞ ሁለተኛ ዋጋ ያስቀምጣል። የሁለተኛው ዋጋ ስም ደግሞ 50 ሚሊየን ፓውንድ ነው። አሁን ሊቨርፑል ሁለት ዋጋ ለምን እንደጠራ የገባን ይመስለኛል። የልጁ ትልቅ ተጫዋች የመሆን እድል በጣም ሰፊ ነው። ስለዚህ ይሄ ልጅ እያደገ እያደገ ሲመጣ ሊቨርፑል መልሶ የራሱ ማድረግ ይፈልጋል። ስለዚህ አርባ ሚሊዮን ፓውንድ አሁን ክፈሉና ውሰዱ ተጠቀሙበት፣ መልሼ የመግዛት ነጻነት ግን ስጡኝ። አይ መልሶ የመግዛት የሚባል ነገር የለም፣ ያኔ በገበያ ዋጋ የበለጠ ዋጋ ላቀረበ ክለብ እንሸጣለን የምትሉ ከሆነ አሁን ልጁን ከነ የምትወስዱት በሀምሳ ሚሊዮን ፓውንድ ነው ብሎ ዋጋ አስቀመጠ። ቅድም ያልነው ነገር አሁን ግልጽ የሚሆንላችሁ ይመስለኛል። ሊቨርፑል ተጫዋቹን መሸጥ የሚፈልገው አንድም ከፕሪሚየር ሊግ ውጭ ላሉ ክለቦች በቀጥታ ሃርቪ ኤሊዮትን እየተጠቀሙ ብልጫ እንዳይወስዱበት ስለሚፈልግ፣ ሁለትም ደግሞ የሚገዛው ክለብ ሃርቪ ኤሊዮትን በአውሮፓ ቻምፒዮንስ ሊግ ላይ የሚወዳደር ክለብ ቢሆን ደስ ይለዋል። ምክንያቱም ሃርቪ ኤሊዮት በትልልቅ ውድድሮች ላይ እየተሳተፈ ይበልጥ ማቹር እያደረገ ይበልጥ አቅሙን እየገለጠ ቢሄድ ለሊቨርፑል መልሶ የመግዛት እድል የሚሰጠው ከሆ ሆነ በልጁ ትልልቅ ጨዋታዎች ላይ መሳተፍ ስለሚያተርፍ ነው ገዢውን ክለብ እንዲህ ባለ መንገድ እየመረጠ ያለው። ይሄ ከሊቨርፑል ጋር በተያዘ የሚነሳው ጉዳይ ነው። ልጁ ገና 22 ዓመቱ ነው። በጣም በጣም በጣም በእኔ እምነት በጣም የሚገርም አቅም ያለው ልበ ሙሉ ከምንላቸው ተጫዋቾች መካከል አንደኛው ሀርቬ ኤሊየት ነው ሁለተኛው የማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ ላይ ትንሽ ዝርዝር ያሉ በርከት ያሉ መረጃዎችን ለማንሳት የምንገደድ ይመስለኛል። የመጀመሪያው አዳዲስ ነገሮችን ስለ ማንቸስተር ዩናይትድ ለማንሳት ስናስብ በጣም ብዙ ሚዲያዎች ዛሬ ከሰዓት በኋላ እስከ ማምሻው ድረስ የተቀባበሉት ማርከስ ራሽፎርድን የተመለከቱ መረጃዎች ናቸው። ማርከስ ራሽፎርድን በተመለከተ አሁን ከሰዓት በኋላና ምሽት ላይ የወጡት መረጃዎች በሶስት ልንከፋፍላቸው እንችላለን። የመጀመሪያው ዚ አትሌቲክ ያወጣው መረጃ ነው። ዚ አትሌቲክ ምን ይላል? ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር የሚለያይ ከሆነ መጫወት የሚፈልገው በ2025/26 የውድድር ዓመት ከፕሪምየር ሊጉ ውጭ ላሉ ክለቦች ነው። ይህ አንድ ራሱን የቻለ ወሬ ነው። ስለዚህ በፕሪምየር ሊጉ ላሉ ክለቦች የመጫወት ፍላጎት ማርከስ ራሽፎርድ አጥቷል። ማንቸስተር ዩናይትድን ተቃራኒ ሆኖ መግጠም አይፈልግ ይሆናል፣ ወይም ደግሞ ከፕሪሚየር ሊጉ ወጥቶ በሌሎች ሊጎች ላይ መወዳደር ቀዳሚ ምርጫው ስለሆነም ይሆናል። ብቻ ዚ አትሌቲክ ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር አብሮ የማይቀጥል ከሆነ ፍላጎቱ አብሮድ ነው አለ። ከፕሪሚየር ሊጉ ውጪ ከእንግሊዝ ውጪ ላሉ ክለቦች መፈረም የልጁ ፍላጎት ነው። ማርከስ ራሽፎርድን የተመለከተ የመጀመሪያው ወሬ ነው። ሁለተኛው ማርከስ ራሽፎርድን እንደማይፈልገው አስቶን ቪላ በይፋ ተናገረ። ይህንን በጣም ብዙ ሚዲያዎች አወጡት። አስቶን ቪላ ለስድስት ወር ማርከስ ራሽፎርድን ተውሶ ሲጠቀምበት የነበረ በዛም ሂደት ላይ 75 በመቶ የተጫዋቹን ደሞዝ ሲሸፍን የነበረ ማርከስ ራሽፎርድ ከአስቶንቪላ ጋር ሆኖ የእውነት ለመናገር ጥሩ ጊዜን አሳልፈዋል የሚባልለት ነው። ታዲያ ማንቸስተር ዩናይትድና አስቶን ቪላ ተጫዋቹን በሚዋዋሱበት ጊዜ አንድ የተስማሙት ስምምነት ነበረ። ይህም ስምምነታቸው አስቶን ቪላ የውል ስምምነቱ ካበቃ በኋላ ማርከስ ራሽፎርድን በቋሚነት ከፈለገው በአርባ ሚሊዮን ፓውንድ ሊያስፈርመው ማንቸስተር ዩናይትድ አስቶንቪላን አሳምኖታል። ከፈለገው ነው የግዴታ አይደለም። ስለዚህ አስቶንቪላ ይህንን ለማንቸስተር ዩናይትድ የገባውን ቃል ወይም በማንቸስተር ዩናይትድ የተሰጠውን ማርከስ ራሽፎርድን በአርባ ሚሊየን ፓውንድ የማስፈረም እድል አልጠቀምበትም አለ። ለምንድን ነው አስቶን ቪላ ዛሬ ይህን ነገር የተናገረው ያልን እንደሆነ ጁን ሰላሳ አለፈ ስለዚህ ጁን 30 ድረስ ነበር የውል ስምምነታቸው። ማርከስ ራሽፎርድ የአስቶን ቪላ ሆኖ የሚቀጥለው ከጁን 30 በኋላ አስቶን ቪላ በይፋ አደባባይ ወጥቶ ዛሬ እንዳደረገው ማን ነው ማርከስ ራሽፎርድን አልፈልገውም ማለት አለበት ወይም ማርከስ ራሽፎርድን ስለምፈልገው በማንቸስተር ዩናይትድ የተሰጠኝን በ40 ሚሊዮን ፓውንድ ተጫዋቹን የማዘዋወር እድል እጠቀምበታለሁ ብሎ መንገር ይጠበቅበት ነበረ። ዛሬ ተናገረው፣ አልፈልገውም አለ አልፈልገውም ሲል ግን ከእኔ ጋር በነበሩ ስድስት ወራት ለሰጠኸኝ አገልግሎት፣ በቡድናችን ጥሩ ውጤት ማምጣት ለነበረህ ድርሻ ከልብና ሁሌ ስናመሰግንህ እንኖራለን፣ በቀጣይ መንገድህም ይቅናህ ብሎ አስቶን ቪላ ማርከስ ራሽፎርድን መርቆታል። አሁን ጥያቄ ይነሳል። እሱ ከማንቸስተር ዩናይትድ የሚወጣ ከሆነ ከፕሪምየር ሊጉ ውጪ ላሉ ክለቦች እያለ ነው ቪላ ደግሞ በ40 ሚሊዮን ፓውንድ የመግዛት እድሌን አልጠቀምበትም እያለ ነው። ማንቸስተር ዩናይትድ እነዚህን የማይፈልጋቸውን ተጫዋቾች እንዴት አድርጎ ነው የሚሸኘው የሚል ጥያቄ ይነሳል። እዚህ ላይ ነው ሌላ ትልቁ ወሬ የመጣው። በጣም ትልልቅ የሚባሉት ሚዲያዎች የተቀባበሉት ዜናው ከጀርመን ነው። መጀመሪያው ያወራው ቢልድ ነው። እሱም ሰበር አለው ባየር ሚኒክ የምሩን ማርከስ ራሽፎርድን ይፈልገዋል አለ። ሾኪንግ ይሉታል ብዙዎቹ ሚዲያዎች፣ ያልተጠበቀ፣ ያልታሰበ በድንገት ቡም ያለ ማርከስ ራሽፎርድን የማስፈረም ጠንካራ የእውነተኛ ፍላጎት ባየር ሚውኒክ ይዞ መጥቶ ለማንቸስተር ዩናይትድ ጥያቄ አቅርበዋል አለ። አሁን ሁለቱን ነገሮች ልንሰፋ ነው። ማርከስ ራሽፎርድ ከፕሪምየር ሊግ ውጭ መጫወት እፈልጋለሁ ማለቱን እና ባየር ሚውኒክ እውነተኛ ጥያቄ ለማርከስ ራሽፎርድ ማቅረቡ ነው። ባየር ሚውኒኮች ለምንድን ነው ማርከስ ራሽፎርድን የፈለጉት ሲባል ቢልድ የሚለው ተጫዋቹ ለአስቶን ቪላ በውሰት ተሰጥቶ በነበረበት ጊዜ ያሳየው እንቅስቃሴ የባየር ሚውኒኮችን ቀልብ ስቧል ነው ባየር ሚኒኮች በተጫዋቹ ላይ ያላቸው ፍላጎት የተፈጠረው በተጫዋቹ ላይ ያላቸው ኢንትረስት ያደገው ያን ጊዜ ነው ይላል ስለዚህ የእሱ የቪላ ፎርም ኢምፕሬስ ስላደረጋቸው ተጫዋቹን ለመውሰድ ይፈልጋሉ ጥያቄ አቅርበዋል ምናልባትም ማንቸስተር ዩናይትድ ለተጫዋቹ እየጠራ ያለውን አርባ ሚሊዮን ፓውንድ ለዩናይትድ ሊሰጡ ይችላሉ ይላሉ ቢልድም ጊቭ ሜ ስፖርትም ስካይ ስፖርትም እንደዚሁም ሌሎቹም ትልልቅ ሚዲያዎች በሙሉ ማለት ነው። ስለዚህ አርባ ሚሊዮን ፓውንድ ለተጫዋቹ ዝውውር ይጠይቅ ለነበረው ማንቸስተር ዩናይትድ ባየር ሚዩኒክ ጥያቄውን አጽንቶ ከማንቸስተር ዩናይትድ ጋር ስምምነት ላይ ደርሶ ማርከስ ራሽፎርድን ፈቃደኝነቱን ገልጾ ምናልባት ብቸኛው የሚነሳው ጥያቄ በማንቸስተር ዩናይትድ የሚከፈለውን 325,000 ፓውንድ በአሊያንዝ አሬና እየበላሁ ልቀጥል የሚል ከሆነ ባየር ሚዩኒክ ገሸሽ ሊል ይችላል። ነገር ግን ማርከስ ራሽፎርድ ለኬሪየሩ ሞር ኮሚትድ የሚሆን ከሆነ የደሞዝ ቅናሽ አድርጎ ባየር ሚውኒክን ሊቀላቀልና የእንግሊዝ ሚዲያዎች በአብዛኛው ወዲያው ላይ ያሳዩን የሞከሩት እሱና ሀሪኬን በባየር ሚውኒክ ሊኖራቸው የሚችለውን ጥምረት ሊኖራቸው የሚችለውን የጋራ ቆይታ ሁለቱ እንግሊዛውያን በሚዩኒክ እያሉ ነው መረጃዎችን እያወጡ የሚገኙት። እዚህ ላይ ከባየር ሚውኒክ በተጨማሪ ባርሴሎና አሁንም ያልሞተ ፍላጎት በማርከስ ራሽፎርድ ላይ ያለው መሆኑን ማስታወስ ይገባል። በማርከስ ራሽፎርድ ዙሪያ የማንቸስተር ዩናይትድ አቋም ግልጽና ቀላል ፊት ለፊት ያለ ለመረዳት የማይከብድ ነው። አንደኛ ፍላጎቱ አርባ ሚሊዮን ፓውንድ ወስዶ ማርከስ ራሽፎርድን የሚወስድ ማርከስ ራሽፎርድን በአርባ ሚሊዮን ፓውንድ ክፍያ የሚገላግለው ቡድን ይፈልጋል ማንቸስተር ዩናይትድ። ሁለተኛው በአርባ 40 ሚሊዮን ፓውንድ ተጫዋቹን መውሰድ የማይፈልግ ከሆነ አብዛኞቹ ከእሱ ጋር ተያይዘው ስማቸው የሚጠሩ ክለቦች እሚዋሰው ይፈልጋል ማንቸስተር ዩናይትድ የመጀመሪያው በአርባ ሚሊዮን ፓውንድ መሸኘት ነው። ሁለተኛው በውሰት መሸኘት ነው። ሶስተኛው የማንቸስተር ዩናይትድ ምርጫ ስዋፕ ዴል ነው። ተጫዋች ለተጫዋች መቀየር ማንቸስተር ዩናይትድ ራሽፎርድን ይሰጣል። በራሽፎርድ ምትክ ደግሞ አንድ እሱ የሚፈልገውን ተጫዋች መውሰድና ከማርከስ ራሽፎርድ ጋራ መፋታት ነው። ስለዚህ እነዚህ ከማርከስ ራሽፎርድ ጋራ ዛሬ የሰማናቸው ከተጫዋቹ ጋር የተያዙ ወሬዎች ናቸው። ሁለተኛው የማንቸስተር ዩናይትድ ደጋፊዎችን ይበልጥ እንዲተማመኑ የሚያደርግ እውነት ለመናገር ፊል ለማድረግ የማይከብድ ነው። እኔ በቀደምም ከዛ በፊትም በነበሩት ፕሮግራሞቻችን ላይ በተደጋጋሚ ስናነሳ ነበረ። ብሪያን ኤምቤሞ የማንቸስተር ዩናይትድ ተጫዋች መሆኑ አይቀርም እያልን እናወራ ነበረ። አሁን በብሪያን ኤምቤሞና በማንቸስተር ዩናይትድ መካከል ያለው መፈላለግ ይበልጥ የጸና መሆኑን ዛሬ ሰምተናል። ምክንያቱም ማንቸስተር ዩናይትድ ለኤምቤሞ ዝውውር አዲስ ጥያቄ ሊያቀርብ ነው። አዲሱ ጥያቄ ብሬንትፎርድ ይሁንልኝ ያለውን ነገር የሚያደርግ ነው። ስለዚህ ብሬንትፎርድ ከማንቸስተር ዩናይትድ የሚቀርበውን ሦስተኛውን የዝውውር ጥያቄ፣ የተሻሻለውን የገንዘብ ክፍያ እምቢኝ ይላል ተብሎ አይታሰብም። ምክንያቱም ዋጋ ቆርጠዋል። በድምሩ ይላል ፓኬጁን ነው ብሬንትፎርድ 65 ሚሊዮን ፓውንድ እያለ ያለው ፓኬጅ 65 ሚሊዮን ፓውንድ ማለት ቁርጥ ክፍያ ሲደመር የተጫዋቹን ውጤታማነት ታይቶ የሚጨመር ክፍያ ጉርሻ ልንለው እንችላለን። ስለዚህ ሁለቱ ተደምሮ 65 ሚሊዮን ፓውንድ ይድረስልኝ ያለው ብሬንትፎርድ ከማንቸስተር ዩናይትድ የተሰጠውን የመጨረሻውን የበፊቱን ማለት ነው 62.5 ሚሊዮን ፓውንድ ነው ውድቅ ያደረገው። ስለዚህ ማንቸስተር ዩናይትድ ለመጨረሻ ጊዜ ሰጥቶት የነበረው 62.5 ሚሊዮን ፓውንድ እና ብሬንትፎርድ ይሁንልኝ እያለ ያለው 65 ሚሊዮን ፓውንድ መካከል ያለው 2.5 ሚሊዮን ፓውንድ ነው። ማንቸስተር ዩናይትድ ከ2.5 ሚሊዮን ፓውንድ ያነሰ ጨምሮ በዚህ ሳሸጡትም ወይ ይላል ተብሎ አይጠበቅም። ስለዚህ ነው ማንቸስተር ዩናይትድ በብዙ ሚዲያዎች አገላለጽ ብራያን ኤምቤሞን ማግኘቱ አይቀርም የሚባለው ትናንትና ለመጥቀስ እንደሞከርነው የብሬንትፎርዱ የፉትቦል ዳይሬክተር ፊል ጋይልስ የተናገሩት ነገር ነበር። ለዚህ ልጅ በጣም ብዙ ፍላጎት እንደሚፈጠር አውቀ ነው ነበረ። ምክንያቱም በ24 25 የውድድር ዓመት አሪፍ ጊዜ ነው ያሳለፈው ምርጡ የውድድር ዓመት ነበረ ለብሪያን ኤምቤሞ። ስለዚህ ለዚህ ተጫዋች አዳዲስ ፍላጎቶች፣ ጠንካራ ፍላጎቶች፣ እሱን እንግዛ፣ እሱን እንውሰድ የሚሉ ክለቦች እንደሚመጡ እናውቅ ነበረ፣ ደግሞ መጥተዋል። ነገር ግን ደግሞ ተገቢው የሆነ ጥያቄ ነው መቅረብ ያለበት። የሚያዋጣንን ስምምነት ነው የምንፈርመው የሚያዋጣን ማለት ፋይናንሻሊ ፋይናንሻሊ ብቻ ሳይሆን የምንስማማበትን የገንዘብ መጠን የሚከፈልበትን አከፋፈል እሱም ብቻ ሳይሆን አድኦንሱን እነዚህን ነገሮች በሙሉ የያዘው ስምምነት ለብሬንትፎርድ የሚስማማ መሆኑን ስናረጋግጥ ብቻ ብራያን ኤምቤሞ አዲስ ክለብን ይቀላቀላል። አሉ ፊል ጋይልስ ናቸው ይህንን የተናገሩት። እውነታቸውን ነው። ማንቸስተር ዩናይትድ ደግሞ በፋይናንሽል ፌር ፕሌይ ተጠፍሮ ተይዟል። ፕሮፊትን ሰስተንቢሊቲ ሩልን እንዳይተላለፍ ጥንቃቄ ማድረግ አለበት። ስለዚህ ከዚህ አንጻር ማንቸስተር ዩናይትድን በተመለከተ በተደጋጋሚ ስንናገር እንደነበረው ማንቸስተር ዩናይትድ ከአወጣጥ አንጻር ከወጪ አንጻር ጨዋ የመሆን ግዴታ አለበት። እንደ ልቡ መጅረጥ አድርጎ አያወጣም። እንደውም አንድ ጥሩ ጸሐፊ ምን ብሎ ጻፈ? ማንቸስተር ዩናይትድ ቼልሲ ሊሆን አይችልም አለ ቼልሲ እንደ ልቡ እያወጣ ነው ገንዘብ። ለጃዎ ፔድሮ ስልሳ ለጌትን ይህን ያህል ምናምን እያለ በጣም ብዙ ገንዘቦችን እየከፈለ ነው። ማንቸስተር ዩናይትድ ይህንን ማድረግ አይችልም። ዲሲፕሊንድ መሆን መቻል አለባቸው። የጨዋ አወጣት ማውጣት ይገደዳል። ኦቨር ፔመንት የሚባል ነገር ማንቸስተር ዩናይትድ ቤት ውስጥ ሊኖር አይችልም። ስለዚህ የነፊል ጊልስ የብሬንትፎርዱ የፉትቦል ዳይሬክተር አገላለጽ ለእኔ ሞር ማንቸስተር ዩናይትድን አትራክት የማድረግ ንግግር ነው ስል ነበር ቅድምን በመደበኛው ፕሮግራማችን ላይ አሁን ይሄንን ተከትሎ ማንቸስተር ዩናይትድ ይኸው ሶስተኛውን ጥያቄ ሊያቀርብ ነው። የሚፈለግበትን ሊያደርግ ነው። የሚፈለግበትን ካደረገ ደግሞ ኤምቤሞን የሚያጣበት ምንም ምክንያት የለም። ይልቁንም አዲሱ የብሬንትፎርድ አሰልጣኝ ከዛንድሪው እሳቸውን በወቅታዊው የብሬንትፎርዱ አጥቂ ብሪያን ኤምቤሞ ዙሪያ የራሳቸውን አስተያየት ሰጥተዋል። ብሪያን ኤምቤሞ፣ ሁለቱም የሚሉት ፉትቦል ዳይሬክተሩም አዲሱ አሰልጣኝም የሚሉት ተመሳሳይ ነገር ነው። ከእኛ ጋራ ቢቆይ ለእኛ የምስራች ነው። ብሪያን ኤምቤሞን የመሰለ ተጫዋች ቢቆይልን አንጠላም። ይሄ ትልቅ ትልቅ ትልቅ አስደሳች ዜና ነው። ማንም ቢሆን እሱን ይፈልጋል። ማዋደድ ነው። ይሄ ለእኔ የሚሰማኝ እሱ ነው። ብሬንትፎርድ ግጥም አድርጎ የሚፈልገው ብሪያን ኤምቤሞን መሸጥ ነው መሸጥ ባይፈልግ ኖሮ ለብሪያን ኤምቤሞ የሚቀርብለትን የትኛውንም ጥያቄ አይቀበልም ነበረ፣ ሲል ሂስ ፎር ሴል በቃ ለገበያ ቀርቧል። ለገበያ ስለቀረበ ዋጋ እየተጠራ ያለው ዋጋ በሚጠራ ቁጥር ደግሞ ጨምሮ አንሷል። ይሄንን አስተካክሎ ምናምን እያለ ያለው እኮ ብሬንትፎርድ ልጁ ለገበያ ስለሚቀርብ ነው። ስለዚህ ልጁን እንፈልገዋለን እሱን ማቆየት ማለት ለእኛ የምስራች ነው ምናምን የሚሉት ለኔ ያው ማዋደድ ስላለባቸው ነው። የማንቸስተር ዩናይትድ አቋም ግን በልጁ ላይ ሊስተካከል ነው። እንደገና ብሬንትፎርድ በጠየቀው መሠረት ተጨማሪ የዝውውር ሂሳብ ሊያቀርብ ነው እና ኬዛንድሪውም በተመሳሳይ የፊልጊልስን ሀሳብ ነው ያስተጋቡት፣ አዲሱ አሰልጣኝ ማለት ነው። በነገራችን ላይ አዲሱ አሰልጣኝ ኖርጋርድን በተመለከተ አርሰናልን እንደሚቀላቀል እሳቸው ከአርሰናል ቀድመው እየነገሩ ነው። ኦፍኮርስ ፊልጊልስም ነግረውናል ትናንትና። አሁን ደግሞ አዲሱ የብሬንትፎርድ አሰልጣኝ ያንኑ ደግመውታል። እንዲቀናው ተመኝተዋል መርቀውታለም ጭምር ይቅና። በጣም ምርጥ ሰው ነበርክ፣ በጣም ምርጥ ተጫዋቻችን ነበርክ፣ ምርጥ መሪያችን ነበርክ። አሁን ደግሞ የሚገባህን ትልልቅ ውድድሮች ከአርሰናል ጋር ልታደርግ እየሄድክ ነው ብለው እየተናገሩ ነው ያሉት። ስለዚህ በጣም በቅርቡ የአርሰናል ደጋፊዎች የተጫዋቹ ዝውውር ተጠናቀቀ የሚል ዜና ቢጠብቁ ስህተት አይሆንም። በጣም ባጭሩ፣ ማንቸስተር ዩናይትድን ስለሚለቁ ተጫዋቾች ምን አዲስ ነገር አለ ብላችሁ ለምትጠይቁን ቤተሰቦቻችን ለእያንዳንዱ ተጫዋች አንዳንድ መረጃዎችን ልናነሳ እንችላለን። አንቶኒን በተመለከተ ሪያል ቤቲስ ጠንካራ ፍላጎት አለው። አንቶኒም ራሱ ሪያል ቤቲስን ነው መቀላቀል የሚፈልገው በቋሚነት። ነገር ግን የሪያል ቤቲስ ሰዎች እንደሚናገሩት ከሆነ ይህንን ተጫዋች የራሳችን ማድረግ እንፈልጋለን፣ ፍላጎታችንም ብርቱ ነው። ነገር ግን ውስብስብ ነው ይላሉ። ውስብስብነቱን ማላላት ወይም ውስብስብነቱን ማቅለል የሚቻል ከሆነ ሪያል ቤቲስ ከማንቸስተር ዩናይትድ ጋር በተጫዋቹ ዝውውር ዙሪያ ለመስማማት አይቸግረውም ይላሉ የስፔን ሚዲያዎች። ከሪያል ቤቲስ በተጨማሪ ኮሞ የሚባለው የጣሊያን ክለብ ሪያል ቤቲስን ሲያገለግል አይቶት አንቶኒን ወዶታል፣ የራሱ ማድረግ ይፈልጋል። የተጫዋቹ ምርጫ ግን በሪያል ቤቲስ መጽናት ነው፣ ደሞዙን ለመቀነስ እስከ መወሰን ደረጃ ደርሷል። ሪያል ቤቲስ አሁንም ማንቸስተር ዩናይትድን እያነጋገረ ነው። ሁለተኛው የጀደን ሳንቾ ጉዳይ ነው። ጀደን ሳንቾን ለመውሰድ በዩቬንቱስ እና በማንቸስተር ዩናይትድ መካከል መደረግ የነበረበት ድርድር ተደርጓል። ጥያቄው አሁን ጀደን ሳንቾ ዩቬንቱስን ለመቀላቀል ደሞዙን ለመቀነስ ይወስናለሁ ነው። ዩቬንቱስ እየጠበቀ ያለው የጀደን ሳንቾን የደሞዝ ለመቀነስ መስማማት ነው። ጄደን ሳንቾ ደሞዙን ካልቀነሰ ማንቸስተር ዩናይትድ እና ዩቬ ቢስማሙ ምንም ትርጉም የለውም። ምክንያቱም ይህንን ተጫዋች አሁን የሚከፈለውን ሳምንታዊ ደሞዝ እየከፈለ ዩቬንቱስ መቀጠል አይፈልግም። ስለዚህ የማንቸስተር ዩናይትድ ተጫዋቾች ለኬሪራቸው ሲሉ ከማንቸስተር ዩናይትድ ጋር የነበራቸውን የደሞዝ ስምምነት በተወሰነ ደረጃ እየቀነሱ አዳዲስ ቡድኖችን ለመቀላቀል ካልወሰኑ፣ እነዚህን ተጫዋቾች ከእጁ ለማስወጣት እነዚህን ተጫዋቾች ለመገላገል ለማንቸስተር ዩናይትድ ፈተና ነው የሚሆነው። ስለዚህ ዩቬንቱስ ብሎ እየጠበቀ ያለው ጄደን ሳንቾ ደሞዙን ለመቀነስ ተስማማ የሚለውን ዜና ነው እንጂ በዩቬንቱስና በማንቸስተር ዩናይትድ መካከል ስምምነት ላይ ሳይደረስ ስለቀረ አይደለም፣ ወይም የተለያየ ሀሳብ ስላላቸው አይደለም። ከልጁ ዝውውር 25 ሚሊዮን ፓውንድ ማንቸስተር ዩናይትድ ይፈልጋል። ናፖሊ በጄደን ሳንቾ ላይ ያለውን ፍላጎት አቀዝቅዞታል። ዩቬንቱስን አሁን ፌቨራይት የሆነው በሩሻ ዶርትሙንድ አሁንም በጄደን ሳንቾ ላይ ያልሞተ ፍላጎት አለው። ልዋስ ይል ይሆናል ብሎ ማንቸስተር ዩናይትድ የፈራው ራሽፎርድን በተመለከተ ቀደም ሲል የጠቀስነው መረጃ ከበቂ በላይ ነው። አሌሃንድሮ ጋርናቾ አሌሃንድሮ ጋርናቾ ላይ በጣም በርካታ ክለቦች ፍላጎት አላቸው። ቼልሲ፣ አስቶን ቪላን፣ ናፖሊ፣ ባየር ሊቨርኩሰን ኤሪክ ቴናግ የሚያሰለጥኑት ቡድን ነው። አልናስር የክርስቲያኖ ሮናልዶ ቡድን ጓደኛ ሊሆን እነዚህ ሁሉ ለማንቸስተር ዩናይትድ ጥያቄን ያቀርባሉ ወይም በልጁ ላይ ፍላጎት አላቸው። በነገራችን ላይ አሌሃንድሮ ጋርናቾ ትላንትና ልደቱ ነበረ። ልደቱ ስለነበረ የማንቸስተር ዩናይትድ ኦፊሻልስ ወይም ባለስልጣናት በይፋ በሶሻል ሚዲያ ፕላትፎርማቸው ላይ ሃፒ በርዝ ዴ አሌሃንድሮ ብለው ፖስት አደረጉ። እንኳን ለልደት ቀን አደረሰ፣ መልካም ልደት ይሁንልህ አሉ። ይሄ የተለመደ ተግባር ነው። ክለቦች እንዲህ ሊያደርጉ ይችላሉ ወይም የማድረግ ልምድ አላቸው። እንደውም ይህንን ሳያደርጉ ሲቀሩ የሚከፉ ተጫዋቾች እንዳሉም ማስታወስ የሚገባ ይመስለኛል። ትናንትና ማንቸስተር ዩናይትድ ለአሌሃንድሮ ጋር ናቸው ሃፒ ፕሬዝዴንት ብሎ መልእክቱን በሶሻል ሚዲያ ላይ ካስተላለፈ በኋላ ግን የማንቸስተር ዩናይትድ ደጋፊዎች እንደ ጎርፍ ነው በሶሻል ሚዲያ ላይ ሪያክት ያደረጉት። ደግሞ ለዚህ ብሎ አብዛኞቹ የማንቸስተር ዩናይትድ ደጋፊዎች የጠየቁት በአስቸኳይ በቻልከው ፍጥነት ከክለባችን ልቀቅ ክለባችንን ለቀህ ውጣ እማናይበት ቦታ ሂድልን የሚል ነው። አንዳንዶቹ አሌሃንድሮ ጋርናቾን አንድ እባብ እስከ ማለት ደረጃ ደርሰዋል። በዛው በሶሻል ሚዲያ ፕላትፎርማቸው ላይ አሌሃንድሮ ጋርናቾ በጣም በተደጋጋሚ ማንቸስተር ዩናይትድን እንደበደለ፣ ማንቸስተር ዩናይትድ ደጋፊዎችን እንዳላከበረ የሚሰማቸው የማንቸስተር ዩናይትድ ደጋፊዎች ክለቡ መልካም ልደት ሲለው እነሱ ደግሞ እባክህ ውጣ እባክህ አንህ የሚል መልእክታቸውን አስተላልፈዋል። እርግጠኛ ሆኖ መናገር ይቻላል፣ አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ አብረው አይቀጥሉም። የማናውቀው ነገር ቢኖር የት ይገባል የሚለውን ነው፣ ማንን ይቀላቀላል የሚለውን ነው የማናውቀው። ለማንኛውም እነዚህ አዳዲስ መረጃዎችን ወደ እናንተ ለማድረስ ነው በዚህ ሰዓት ያገኘናችሁ። ስላገኘናችሁ በጣም ደስ ብሎናል። ደግሞም ከዚህ ከሐምሌ አንድ በኋላ በየትኛውም ሰዓት አዳዲስ ዝውውሮች ተጠናቀቁ የሚል ሰበር ዜና ካለን በማንኛውም ሰዓት ወደ እናንተ እንመጣለን። ለዚህ ነው ሰብስክራይብ አድርጉ፣ በቤተሰብነት ተቀላቀሉ፣ ሊንኩን አጋሩና እንብዛ የምንለው በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።